በመድረኩ ላይ የተገኙት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየው ታደሰ ባህላዊ የእርቅ ስርዓቶች ለሀገረ መንግስት ግንባታ ትልቅ አስተዋጽኦ እያበረከቱ መሆናቸውን ገልጸዋል። ስርዓቱ በህዝቦች ዘንድ ያለውን አንድነት ከማጠናከር ባለፍ በጋራ ለማደግ የጎላ ድርሻ እንዳለውም ምክትል ርዕሰ መስተዳድሩ ጠቁሟል። በክልሉ ከ32 በላይ የሚገኙ ብሔር ብሔረሰቦች በጋራ ጠብቀው ያቆዩት ሀገር በቀል የግጭት አፈታት ስርዓቶች አንዱ ማሳያ መሆኑን የገለጹት ዶክተር ታደሰ ይህም በጋራ ለማደግ ያስችላል ብለዋል። እንደ ሀገርም የተጀመሩ ለውጦች በዘላቂነት ለማስቀጠል ባህላዊ የዳኝነት የእርቅ ስርዓቶች መጠቀም ይገባናል ያሉትም ትውልድን በዚህ ተግባር የማነጽ ተግባር መጠናከር እንዳለበትም ገልጸዋል። ለዚህም ምሁራን፣ የምርምር ተቋማትና በተለያዩ ሙያ ዘርፍ የተሰማሩ ባህላዊ የእርቅ ስርዓቶችን እንዲጎለብት መስራት እንዳለባቸውም ጠቁሟል። የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናብ ወልዴ እንደ ፉጂኤ ያሉ የእርቅ ስርዓቶች ተሻጋሪ ችግሮችን መቅረፍ መቻላቸውንም አስረድተዋል። በዞኑም ባለፉት ጊዜያት የተከናወኑት ባህላዊ የዳኝነት የእርቅ ስርዓቶች አንዱ ማሳያ ነው ብለዋል። በቀጣይ ይህንኑ በማጠናከር በዞኑ ብሎም ለሀገሪቱ ያለውን ዘላቂ ሰላም ሁለንተናዊ ብልጽግናን ማረጋገጥ ይገባል ሲሉም ገልጸዋል። በዞኑ ከአንድነት ወደ ላቀ አንድነት በሚል እየተካሄደው ባለው መድረክ የፌዴራል የክልልና የዞን ከፍተኛ የመንግስት የስራ ኃላፊዎች የሀገር ሽማግሌዎችና ባለድርሻ ላት መሳተፋቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ዘግቧል።